የኢትዮጵያ ፌዴራል ፖሊስ በአፍሪካ ደረጃ በምርጥ የስራ አመራር የተመራ ተቋም ሽልማት አገኘ። ተቋሙ ሽልማቱ የተበረከተለት አስረኛው የሲቪል ሰርቪስ ቀን በአፍሪካ ሕብረት አዳራሽ በተከበረበት ወቅት ነው። በተለያዩ ዘርፎች በተካሄደው ውድድር ላይ የመንግስትን አገልግሎት ይዘው ከቀረቡ ተቋማት መካከል ዘመኑን የዋጀ ቴክኖሎጂ በመጠቀም ለኅብረተሰቡ እየሰጠ በሚገኘው ቀልጣፋ አገልግሎት ሽልማት ተበርክቶለታል ሲሉ ከኢቲቪ ጋር ቆይታ ያደረጉት የፌዴራል ፖሊስ የቴክኖሎጂ ማስፋፋ ማስፋፊያ መምሪያ ኃላፊ ኮማንደር ደምስ ሲልማ ተናግሯል። ተቋሙ የዜጎች ተሳትፎ መተግበሪያን ጨምሮ የተለያዩ ቴክኖሎጂዎችን በመጠቀም ወንጀልን ለመከላከልና ፍትህን ለማረጋገጥ እየሰራ ለሚገኘው ስራ በአፍሪካ አንደኛ ደረጃ በመሆን የወርቅ ተሸላሚ ሆኗል ብለዋል ኃላፊው። በቀላሉ ካለበት ቦታ ሆነ በየጣቢያው እንዳትሄድ የሚያደርግህ ስለሆነ በቀላሉ መረጃ ትሰጣለህ። አንተ ከፈለግ ማብራሪያዎች ተጨማሪ ትሰጣለህ። ካልሆነ ግን በሰጠኸው መረጃ ፖሊስ ተጨማሪ ስራዎችን ሰርቶ ፍትህ መስጠት ነው። እንደገና ደግሞ በፍጥነት ደርሶ ችግሮችን መፍታት የሚያስችል ነው። ሌላው የሲሲቲቪ ቴክኖሎጂ ነው። እሱን ተጠቅመን የወንጀል መከላከል ስራን በመስራት ትልቅ አስተዋጽኦ አድርገዋል። ከትንሽ ወንጀሎች እስከ ሽብር ወንጀሎች ድረስ ፉቴጃቸውን በመጠቀም ለፍርድ ቤትም እንደ ማስረጃ ሆነው ይቀርባሉ። ቀድመው ደግሞ ሳይፈጸሙ ደግሞ የመከላከል ስራ መስራት እንድንችል ትልቅ አስተዋጽኦ አድርገውልናል። በ991ም ህብረተሰቡ እየደወለ ትላልቅ ጥቆማዎችን ይሰጡናል። እነዚህን ሁሉ ተጠቅመን ወንጀልን ለመቀነስ ትልቅ አስተዋጽኦ ነው ያበረከተው ማለት ነው። እንደ ሪፖርተራችን መሀሪ አለሙ ዘገባ ተቋሙ በቀጣይም ጊዜው የሚጠይቀውን ቴክኖሎጂ በመጠቀም የወንጀል መከላከል ስራውን አጠናክሮ ይቀጥላል ሲሉ ኃላፊው አብራርተዋል። በአፍሪካ ደረጃ የአፍሪካ አባል ሀገራት የተወዳደሩበት ነው። እዚህም ላይ የወርቅ ሜዳሊያ ሽልማት ተሸላሚ ሆነናል። ይሄ የሚነግረን እየሰራን ያለናቸው ስራዎች ጥሩ እንደሆኑ ነው የሚገልጸውና፣ ቀጣይ ላይ በስፋት ሌሎች ቴክኖሎጂ እየተጠቀምን ኤአይ ፊቸሮችን እየጨመርንባቸው እያሳደግን መስራት ይፈልጋል። ምክንያቱም አሁን ላይ እየተፈጸሙ ያሉ ወንጀሎች በጣም የረቀቁ ናቸው። በዛ ልክ ፖሊስም ራሱን አፕዴት እያደረገ ቴክኖሎጂ እየተጠቀመ መመርመር ካልቻለ በትራዲሽናል የፖሊሲንግ ሲስተም ይትም መድረሳችን ማለት ነው።